ሰላም እንዴናችሁ የእውነት ፖድካስት ቤተሰቦቼ ደናናችሁ ወይ? እየከፋኝ ነው፣ ምክንያቱም ሰብስክራይብ እያደረጋችሁ አይደለም። እስቲ በዚህ ወር አስር ሺህ አስገቡኝ፣ አስር ሺህ ሰብስክራይብ አስገቡኝ። ቆመኩ። አይ ነው የኔም ስንፍና ነው፣ ብዙ ፕሮግራም የሰራው አይደለም። ግን አሁንም ቢሆን ልስራ ልስራ የሚል ስጋት ውስጥ ነው ያለሁት፣ ምክንያቱም ቪውን ራሱ ተመልከቱት። ላስት ዊክ የለቀትኩትን እየጠፋው ነው ምናምን። ለካ ዩቲውብም ሻዶባን አለውን የቲክቶክ ብቻ ነበር ማቀው ነው ሻዶባን ውስጥ ነው አሉ አካውንቴ። እናንተ ሰብስክራይብ ስታደርጉ ሼር ስታደርጉ ግን ወደ አቋሜ መለሳለው ሞራል ይኖረኛል ምናምን እና እባካችሁ ሰብስክራይብ አድርጉ፣ ሼር አድርጉ። ለጓደኞቻችሁ ሼር አድርጉላቸው የሳሚናት ፖድካስት ብላችሁ ሁላችሁም ሼር እንድታደርጉ በጣም በትህትና በፍቅር በልመናም ጭምር ነው የምጠይቃችሁ። ዛሬ ኢንስታግራም ላይ ኢንስታግራም ላይ ጥያቄ ጠይቁኝ ባልኩት መሰረት በጣም ብዙ ሰው የጠየቀኝን ጥያቄ ሰብሰብ አድርጌ ነው መመልስላችሁ ማለት ነው። እና በጣም ብዙ ሰው ስለ አዶናይ እየጠየቀኝ ነው። ለምንድነው አዶናይን የደገፍሹ? ለምንድነው የደገፍሹ? ምክንያቱም በጣም ብዙ ኢንፍሉንሰሮች እንዳንቺ ቪዲዮ አልሰሩለትም። ለምንድነው የደገፍሽው? ምንድነው ምክንያቶች? የተለየ ምክንያቶች እኛ ያልገባን? በጣም አሽቃበጥሽም የሚላለ በጣም ምንድነው የሚላለ ወይ ደግሞ ከጊዜው ጋር ይሄ አሁን ከረንት ሊሱ በጣም ቫይራል ስለሆነ ምናምን ከጊዜው ጋር ለመሄድ ነው። ወይ በጣም በቃ ሁሉም ሰው የራሱን ሀሳብ ይሰጣል። ጥያቄ የሚመስልም አስተያየት የሚመስልም የራሱን ሀሳብ ይሰጣል እና በዚህ ጉዳይ ላይ እኔ ዋና ዋና ያልኳቸውን ሶስት ነጥቦች ለምን አዶናይን እንደደገፍኩት የሚያሳይ ሶስት ነጥቦች ነግራቸዋለሁ ማለት ነው። የመጀመሪያው ነገር ህይወቱ ህይወቱ ናት። አሁን ላይ ስለሰራው ነገር አይደለም ግን እኔ እና እሱ እሱ በካናዳ እኔ በኢትዮጵያ በጣም ብዙ ህይወትን በቻሌንጅ ውስጥ ማለፍ የሚለው ነገር ኤክስፒሪንስ አድርገናል። እና በጣም ብዙ ፖድካስቶቹን አይቻለሁ በጣም ብዙ ፖድካስቶቹን አይቻለሁ ፖድካስቶቹ ስልም እዚህ ኢትዮጵያ የቀረበበት በተለይ ደግሞ ዮናስ ሞ የሚባል ልጅ አለ እና እሱ እሱ እዚህ ሆኖ አዶናይ ደግሞ ውጭ የሆኖ ነው ኢንተርቪው ያደረገው እና እሱን ቪዲዮ አይቻለው። ከዛ በኋላ በፊት በጣም እከታተለው ነበር፣ ፎሎ አደርገው ነበር። በጣም በግልጽ ነገሮች ያስተምር ነበር ምናምን። እንደውም ከዚህ በፊት እኔ ሴጋ ምናምን በሚለው ሀሳቡ እኮ ለምንድን ነው የተናገረው፣ የልቡን ሁሉ ለምንድን ነው የተናገረው ብዬ ተናግሬ ቪዲዮ ሰርቼበት፣ ጀስት ከሀሳቡ ከዚኛው ሀሳቡ ጋር ተቃራኒ ሆኜ ነበረ። ያ ማለት ግን እሱን ሙሉ በሙሉ አልደግፈውም በቃ ሙሉ አዶናይን ተቃወሙ ዋለው ማለት እሷን ሀሳብ ባይናገር ላይክ ነገ፣ ከብዙ ነገሮች አንጻር ግን በቅንነት ስላረገው እግዚአብሔርም ከበር አድርጎት እኛን ተቃዋሚዎቹን አድናቂ አድርጎለት ቀይሮለታል። ያው ኢንቴንሽን መልካም ስለነበረ ከዛ ምንድነው ህይወቱ ያልኳቸው ህይወቱ በጣም ብዙ ችግሮችን አይቷል። ርሊ ይሄ በቃ ምንድነው በወጣትነቱ አስራ ቤት ሆኖ ሰው ሀገር ሄዶ ራስን ከመጥላት አንጻር ከብዙ ነገር አንጻር ብዙ ቻሌንጅ ውስጥ አልፏል። ችግራችን ይለያይ እንጂ ኤክስፒሪንስ ያደረግናቸው ችግሮች ይለያይ እንጂ በችግሮች ውስጥ አልፏል። አሁን እራስን መጥላት እሱ በምን አቅጣጫ እራሱን እንደጠላ ብዙ ቪዲዮ ላይ ተናግሯል። ሰው በተለያየ አቅጣጫ ራሱን ይጠላል። እኔም አሁን የሆነ ጊዜ ላይ ራሴን ጠልቼ ራሴን ሞቅስበት ህይወት የደበረኝ ዲፕሬሽን ውስጥ የነበርኩበት ጊዜ ነበር፣ እና እሱም እንደዚህ አይነት ነገር ውስጥ አልፏል ሰ እንደ አንድ ወጣት ይሄን ሁሉ ውጣ ውረድ አልፎ እዚህ ደረጃ መድረሱ ህይወቱ ኢንስፓየር ያደረገኝ ህይወቱ በጣም ኢንስፓየር ያደርጋል። ግልጽ ነው ምናምን ነገር ለምሳሌ ውጪ ሆኖ ተቸግሪያለሁ ብሎ ቪዲዮ የሰራ ጊዜ እኔ እሱን ላይቭ በጣም ስከታተለው ነበር። እና ሰዎች ምንድነው የሚሉት? ብር ተቀብሎ ጊፍት ሰብስቦ ምናምን መጣን ነው። እንደዛ አይደለም እሱ ያለው። ሰብስክራይብ አድርጉ ዩቱብ አካውንቴ ላይ እኔ እናያል ገንዘብ አለ። እናንተ ደግሞ ሰብስክራይብ ስታደርጉ ገንዘብ አገኛለው ነው ያለው። ገንዘብ አገኛለው ሰብስክራይብ በማድረግ ተባበሩኝ አለ። ከዛ በኋላ ላይቭ ላይ ገባ፣ ቲክቶክ ላይ እና ቲክቶክ ላይቭ ላይ ሲገባ በጣም ብዙ ሰዎች ጊፍት ይሰጡት ነበር። በጣም ብዙ ሰዎች እኔ ላይቭን ቁጭ ብያ አይቻለሁ። በጣም ብዙ ሰዎች ጊፍት ይሰጡት ነበረ። እሱ እያለ የነበረው ቴንኪ ዩ ሶ ማች ስለምትሰጡኝ ጊፍት አመሰግናለሁ፣ ስላደረጋችሁኝ ነገር አመሰግናለሁ እያለ ነው እንጂ የሚናገረው ላይክ ቸግሮኛል፣ ሶ ጊፍቶን ቶሎ ቶሎ ስጡኝ ምናምን አይደለም እያለ የነበረው። ግን በጣም ተገርሞ ሲያለቅስ ነበር። ይሄ ሁሉ ሰው ይወደኛል እንዴ? ይሄ ሁሉ ሰው አጠገቤ ነው እንዴ? ምክንያቱም ሎንሊነስ በሚሰማው ሰዓት ዲፕሬሽን ውስጥ ማንም ሰው አይወደኝም ብሎ በሚያስብበት ሰዓት እየተሰጠው ያለው ፍቅር በጣም ስለገረመው ስለ ፍቅራችሁ ብሎ ነው ያመሰገነው። ከዛ በኋላ ቲክቶክ ላይ ለመጀመሪያ ጊዜ ጊፍት እንደ ዝናብ እየዘነበለት አይ በቃይ ብሎ አቋርጦ የወጣው የመጀመሪያው ሰው አዶናይ ነው። ይሄን ማወቅ አለባቸው እንጂ ጊፍት ስጡኝ ብሎ አልለመንም። ቴንኪው በቃ ለሰጣችኝ ፍቅር አመሰግናለሁ ብሎ ማንም ጊፍት እየዘነበለት ያ ሁሉ ጊፍት እየዘነበለት ሀያ ምናምን ሺህ ሰው እያየው አይ በቃኝ ብሎ አቋርጦ የወጣ ሰው የለም፣ ማንም የለም። ሜይ ቢ እኔ የረሳሁት ሰው ካለ ኮሜንት ላይ ጻፉልኝ። የለም ከየትም ልታመጡልኝ አይችሉም እና አሁን አሁን ላይ ሰዎች እሱን ማጥቃት ሲፈልጉ ኦር ደግሞ ስለ እሱ ክፉ ነገር ማውራት ሲፈልጉ ዋሽቶን ደብቆን ደሃነኝ ብሎ ገንዘብ የለኝም ብሎ ጊፍት ተቀብሎ ምናምን አላለም አላለም። ይሄ የተዛባ ስለ እሱ ሙሉ መረጃ የሌላቸው ሰዎች በሚያናፍሱት ወሬ አይደለም። ትክክል አለላችሁም። አንደኛው ነገር በጣም አዶናይ ከሚገርመ ነገር ውስጥ ቲክቶክ ላይ ጊፍት እየዘነበለት አቋርጦ የወጣ የመጀመሪያው ሰው ነው። በቃኝ ብሎ በቃኝ ብሎ አቋርጦ የወጣ የመጀመሪያ ሰው ነው እና ቲክቶክ ላይ ማንም ሰው ጊፍት እንደ ዝናብ እየዘነበለት የረ በቃኝ በቃኝ ፍቅራችሁ ፍቅራችሁ ይበቃኛል እናንተ ትበቁኝ ያላችሁ ብሎ አቋርጦ የወጣ ሰው የለም። ይሄ ማለት ከገንዘብ እና ከጊፍቶች በላይ እሱ ለሰው ልጅ ፍቅር ትልቅ ቦታ እንዳለው ትልቅ አስተዋጽኦ እንዳለው ለሰው ክብር እንዳለው የሚያሳይ ነው። ቲክቶክ ላይ ማንም ሰው የለም። ሜንሽን አድርግ ማንም ሰው የለም። ኦኬ አንደኛው ነገር ከማደንቅበት ነገር መሀል ይሄ ሁለተኛው፣ ግልጽነቱ ግልጽነቱ ወይ ጉድ እኔ ማለት ነው እኔ እኔ በዚህን ያህል ሰው ግልጽ ሆኖ ሶሻል ሚዲያ ላይ አላየውኝም። በጣም ብዙ ኃላፊነት ኃላፊነት ሰዎች ስለሚሉት ነገር ተጨንቆ ምናምን ጊዜምና ቦታ ሳይሰጥ እንደዚህ በግልጽነት ሕይወቱን ሼር በማድረጉ በጣም ይገርመኛል። ስለሌለ አሁን የለም ነው የምላችሁ። ሶስት ፖይንት ያዙልኝ። የመጀመሪያው ጊፍት እየዘነበለት አቋርጦ የወጣ ሰው የለም። ሁለተኛ በእሱን ያህል ግልጽ ሰው የለም። አራተኛ ደግሞ እንደሱ እሱ አይነት እርዳታ የሰራ ሰው የለም። በጣም ብዙ እርዳታ የሚሰሩ ሰዎች ቪዲዮዋቸውን አይቼ አልቅሼ አውቃለሁ። ቪዲዮዋቸውን አይቼ ገርሞኝ አውቃለሁ። ግን ባሉበት ቦታ መቶ ሺህ ብርም ሀምሳ ሺህ ብርም ባሉበት ቦታ ነው የሚሰጣቸው። ኃላፊነት መሸከም ይዛል። እንዴት ነው ያያችሁት? አልገባኝ። እንዴት ቀለል እንዳ እስቲ እናንተ በጣም ቀለል የምታደርጉ ሰዎች ቤታችሁን ያንድ ወር ልቀመጥ ስ መጠቼ በሳምንቱ ፊታችሁ ይቀየርብኝ። አትሄድም እንዴ? ምንድነው ቁርስ የምትበላው? ምሳ ደግሞ ሶስት ቁርጥ በላች። ቡና ራሱ በመጀመሪያው ቀን ካፈላችሁልኝ በሶስተኛው ቀን ቡና እኮ አንድ ሺ ሁለት መቶ ብር ገባ እያላችሁ ልታወሩኝ ትችላላችሁ። እኔም ቤት ብትመጡ እኔ ቤትም ራሱ ብትመጡ የፈለገ በወዳችሁ ኑሮዬን ሊፈት ነው ስለሚችል ከአንድ ሳምንት በላይ ሰዎች ቤቴ እንዲቀመጡ አልፈልግም። ያ ማለት ክፉ ሆኜ አይደለም ኃላፊነት መሸከም በጣም ከባድ ስለሆነ ማለት ነው። ሰዎችን ቀንና ማታ ኃላፊነት መውሰድ በጣም ከባድ ነው። ማናው የተሸከመው ንገሩኝ፣ አከሌ በሉ። ማንም የለም። አከሌ እንትናን ተሸከመው፣ ማንም የለም። በጣም ቀለል አድርጋችሁ ነገር ኢቨን አሁን ከሀብት ባለ ሀብት የቴሌቪዥን ሾ ካላቸው ከትላልቅ ሰዎች ጋር ማወዳድሩት እሱ ያደረገውን ነገር ማንም አላደረገው። ማንኛውም ሰው እርዳታ የሚረዳው ባሉበት ነው። እና እንደዚህ ቀለል አድርጋችሁ የምታዩት ከሆነ እስቲ ዝም ብላችሁ አንድ ሰው ቤታችሁ አምጡ፣ ለአንድ ወር ቤታችሁ አምጡት። እሺ አንድ ወር በጣም ብዙ ነው። ለአንድ ሳምንት ቤታችሁ አምጡት። በሳምንቱ እንዴት ፊታችሁ እንደሚቀየርበት በጣም እርግጠኛ ነኝ። ገባችሁ? ጤፍ ስንት ብር እንደገባ አስቡ። የቤት ኪራይ ስንት ብር እንደገባ አስቡ። ቡና እንኳን ሺህ ስድስት መቶ ብር ገብቷል። እውነት እኔ እናንተ ሰፈር ስንት እንደሆነ አላውቅም፣ ግን እኛ ሰፈር ኪሎ እንደዛ ሺህ ስድስት መቶ ብር የገባ ይመስለኛል። እኔ እኛ ሰፈር እንደዛ ነው የሚሸጠው። ሁሉም ነገር ተወዷል። ሁሉም ነገር ኑሮ እንደ እሳት ነው የሚሞቀው እና በዚህ ጊዜ እንኳን ሰው ባዳን ከመንገድ ላይ አንስቶ የማያውቀውን ሰው ከመንገድ ላይ አንስቶ፣ እና አልሸክም እኔ አኖረሃለሁ፣ አበላሃለሁ፣ አጠጣሃለሁ፣ ዋስትና ሆነሃለሁ፣ ስትታመም አብሬ እኮ ሆናለሁ ሊል ቅርና ምሳ አይጋብዛችሁም ሰው። በዚህ ጊዜ ምሳ ያለ እቅድ እራሱ እኔ አሁን ለምሳሌ ቤቴ ሆኜ ያለ ፕሮግራም እንገናኝ የሚለኝ ሰው ይገርመኛል እንዴ! እንዴት ለመገናኘት እኮ ከሶስት ቀን በፊት መነጋገር አለብን። ገንዘቤን ቼክ አርጌ የራይድ ብሬን ሄጄ ማወጣውን ገንዘብ አስቤ እንጂ ቤቴ ሽሮ እበላለሁ። እኔ አሁን ፕላን ካላደረግኩኝ ስጋ ቤት ሄጄ ስጋ መበላበት ምንም ምክንያት የለም። ምክንያቱም በጣም ብዙ ኃላፊነት ያለብኝ ሰው ነኝ። ሰዎች እንኳን ማለት ነው ያለ ፕሮግራሜ ሲደውሉልኝ ይደብረኛል ቢኮዝ ኦፍ ኢኮኖሚ እና ድንገት ተነስታችሁ ለሰዎች የምታደርጉት ነገር አይደለም። ድንገት ተነስታችሁ እና አብርሃ ኑር የምትልበት ዘመን አይደለም። ህይወት እንዴት እየከፋ እንደሆነ ኑሮ እንዴት ሰዎችን እያስጨነቃቸው እንደሆነ በተለይ ዚስ ዴይስ፣ በየወሩ በየወሩ ሱቅ መሄድ እኔ እየፈራው ነው። በቃ በየወሩ ዳይፐር ይጨምራል፣ ውሃ ይጨምራል። አንድ ሌትር ውሃ አምና ከአንድ ወር በፊት ሀያ ብር ከገዛችሁ ሰላሳ አርባ ብር ይባላል። በየቀኑ ነው የሚጨምረው። እንኳን ሰዎችን ለማኖር ማለት ነው እኛ መኖር እየከበደን ነው። እኛ እንኳን መኖር በጣም እየከበደን መጥቷል። ኑሮ እንደዚህ እያስቀባጠረን ነው። እናንተ ራሱ አሁን ደገፍ ለመደራረግ ሰብስክራይብ አድርጉ። እንኳን እንኳን ሰብስክራይብ ብታደርጉ ራሱ ገባችሁ እንደጋገፋለን ቪፒንም እያበራችሁ ደግሞ ብታዩልኝ በጣም ደስ ይለኛል። በጣም መወዳችሁ እንደዛ ብታደረጉ እና እኔ በጣም ብዙ ፖይንት አለኝ። ከዚያ ሌላው ሌላው እሱን የደገፍኩበት መንገድ ምንድን ነው? ኢኖሰንት ነው። የእውነት ይሄ በቃ ያልተቆራረጠ ኤዲት ያልተደረገ እንደኛ ተጨንቆ ተጠቦ ምናምን ሳይሆን ጀስት በቃ ዝም ብሎ ራሱን ሆኖ የሚሰራ ሰው ነው እና ለብዙ ወጣቶች እራስን መሆን እራስን መሆን በጣም ከባድ ነገር ነው። በቃ በጣም ከባድ ነገር ነው። ሰዎች እራሳቸውን መሆን ስለሚያቀታቸው ነው ብዙ ጊዜ ሰዎችን ለመሆን ለማስመሰል ያልሆኑትን ነገር ሆኖ ለመታየት ሲጋጋጡ የምናዩት ራስን መሆን በጣም አስቸጋሪ ስለሆነ ነው። በተለይ ሶሻል ሚዲያ ላይ ጠላትም አለኝ ወዳጅም አለኝ። እኔ እንኳን የቅርብ ሰዎች ሆ እንደዚህ አይነት ነገር ፖስት አታድርጊ፣ ለጠላትም ቢሆን ለወዳጅም ቢሆን ይሉኛል። ገባ። ይህን ነገር ሰብሮ የወጣ ሰው ነው አዶናይ ማለት። ለጠላትም ቢሆን ለወዳጅም ብሎ ብሎም የሚፖስተው ነገር የለም። ፌልም ቢያደርግ ሰክሰስፉልም ቢሆን ምንም ቢሆን በቃ ዳዝን ኬር በቃ ፖስት ማድረግ ያለበትን ነገር ነው ፖስት የምናደርገው። ብዙዎቻችን እኮ ማለት ነው፣ ከስር ቱታ ለብሰን ከላይ ኩል ተኳኩለን ምናምን። እኔ እንኳን አንዳንዴ የቪዲዮ ስቀርስ ከስር ቱታ ምናምን ሲሊፐር አረግና ከላይ ሸሚዝ አርጌ በቃ የሚያምር ነገር አርጌ ከወገብ በላይ ተቀርጬ ፖስት አረጋለሁ ነው። አዶናይ ቢሆን ግን በእርግጠኝነት ከስርም ከላይም ዝም ብሎ ነው የሚቀርሰው። ምክንያቱም እኛ ስለምንለው ነገር በጣም ብዙ የሚያሳስበው ነገር አይደለም። አይኖ የሆነ ሰዓት ላይ የሆነ ሰዓት ላይ ፕሮፌሽናል መሆን አውትፊት ማተር የሚያደርግበት ቪዲዮዎች ምናምን ሊኖሩ ይችላሉ። ግን ብዙዎቻችን ለሰዎች የምናሳየው ላይ እንጨነቃለን። በጣም ነው የምንጨነቀው። ለምን ይመስላችኋል ብዙዎቻችን ፊልተር የምንጠቀመው? አዎ ሰዎች የሚያዩት ነገር ቆንጆ እንዲሆን ስለምንፈልግ እራሳችንን መልካችንን ማሳየት ስለሚደብረን እኮ ነው ፊልተር የምንጠቀመው፣ አይደለም ትክክለኛው የሆነ መልካችንን ለማሳየት እንዴ። ኮሜንት ላይ ሰዎች ምን ይሉኛል ብለን ስለምናስብ እንደዛ እናደርጋለን። ከአንዱ ፊልተር ወደ አንዱ ፊልተር እየተዟዟር ነው ቪዲዮ የምንሰራው። የመጀመሪያው ነገር እራሱ ሆኖ የሚሰራው ምንም ነገር ከየትኛውም አንገል ብቀርጸው፣ ከኋላ ብቀርጸው፣ ከፊት ብቀርጸው፣ ሳውንድ ቢቆራረጥ እሱ ቢሮጥ ምናምን ጉዳዩ አይደለም። እና ይሄ እራስን ስለመሆን ለወጣቶች በጣም ኢንስፓየር ያደረገ ነው። ሌላው ደግሞ ሰግጥ ፈምስ ምናምን የሚለው የሆነ ቲቪ የቴሌቪዥን ፕሮግራም ላይ እራሱ ሆስቷ ምን አለች፣ እኔ ይሄን ነገር አልቀበለውም ምናምን ስትል ሰምቻት ነበር። እና እኔ ይሄን ነገር አልቀበለውም ምናምን ስትል ገረመኝ። አክቹዋሊ ሁሉም ሰው የራሱ አንደርስታንዲንግ አለው፣ ይገባኛል፣ ጃጅ አላደርግም ለምን በዚህን ያህል አንደርስታንድ አረገች ማለት አልፈልግም። ግን ምንድን ነው ሰግጥ ፈምስ ያለበት ምክንያት ቆራጥ ሁን ነው። በቃ ላሉ ባልታ ጆሮ አትስጥ፣ ተስፋ እንዳትቆርጥ፣ ከዜሮ መጀመር እንዳትፈራ፣ በመልክህ እንዳታፍር፣ አንተ ባልፈጠርከው መልክ እንዳታፍር፣ ሰዎች በጣም ሲያሳንሱ አሜን ብለህ አትቀበል። ስህተትህን ለስህተትህ ይቅርታ አድርግለት። ለምሳሌ እሱ ብዙ ጊዜ ለራሳችሁ የዋህ ሁኑ ይላል። ያ ማለት ፎርጊቭ አድርጉ ለራሳችሁ በህይወት ውስጥ እግዚአብሔርም ይቅር ያለንን ጉዳይ ራሳችንን ይቅር ማለት ስላልቻልናው እኮ ብዙዎቻችን ሀዘን ውስጥ የምንቀመጠው ደስተኛ ማኖ ነው። እና ለራሳችሁ ፎርጊቭ አድርጉ ሙቭ ኦን አድርጉ። አዲስ ህይወት ይመጣል። አዲስ ቻፕተር ይጀመራል። በቃ ስህተት ላይ አትቁ፣ ጀጅ መደረግ አትፍሩ፣ መሞከር አትፍሩ፣ ወደፊት መሄድ አትፍሩ ማለት ነው። ሰግጡ ፈምሱ ማለት እንጂ ሰንሰለት አድርገህ ሱሪህን ዝቅ አድርገህ በየሜዳው የታክሲ ሰልፍ ላይ ሰዎችን በማስጨነቅ በመጮ በመረበሽ የማይሆን ዳንስ በመደነስ በመገለባበጥ ምናምን አይደለም። ኖት ኦንሊ ሶሻል ሚዲያ ላይ ባይዛወ ሶሻል ሚዲያ ላይ ብቻ አይደለም። ሰግጡ ፈመሱ የተባለው ከሶሻል ሚዲያ ውጪ ካሜራ ኦፍ አድርገን እዛም ላይ ሰግጥ ማለት ነው። ዊች ሚንስ መፈምስ ያው ሚዲያ ላይ ብቻ ሳይሆን በሚያውቁ ሰዎች አመለካከትን፣ በቃ ሰዎች ላንተ ያላቸውን አመለካከት መቀየር ቲክቶከርን ባቶም ሰግጥ ቲክቶከር መሆን አይጠበቅብህም። ለመሰገጥ ቢሮ ውስጥ ጠንካራ ሰራተኛ ሁን። ቢሮ ውስጥ የሚያሙህን ሰዎች፣ የሚተርቡህን ሰዎች አትስማቸው። ሃርድወርከር ሁን። ከዜሮ መጀመር እንዳትፈራ። ለአሉባልታ ጆሮ እንዳትሰጥ። ላይክ ለቲክቶክ ብቻ አይደለም የሚሰራው። ሰግጥ። በሰፈር ውስጥ ስሞት ቶልሻል ቅጥ እያስሞቶልሻል። አትረቢም ተብለሻል። ረች ሴትዮ ምን አጠቅምም ተብለሻል። ዘመዶችሽ ተሰብስበው እያበላለጡ፣ አንዱ ልጅ ከአንዱ ልጅ እያበላለጡ ማትረባ ሴት እቺ እኮ ዱርዬ ናት፣ የትም አትደርስም ተብለሻል። ሰግጪ። ለገንዘቤ ስግጥ፣ ለበረከቴ ስግጥ የሚለው ለሶሻል ሚዲያ ብቻ የተዘፈነ አይደለም። ወር ደግሞ ለሶሻል ሚዲያ ብቻ የተዘጋጀ አይደለም። ሶሻል ሚዲያ ላይም ሳትሰሩ በህይወታችሁ ሰፈር ውስጥ ከምትባሉት፣ ቢሮ ውስጥ ከምትባሉት ሰዎች፣ ከሚተርቧችሁ፣ ከሚነቋችሁ፣ ከሚያንቋሸሿችሁ ከዛ ሁሉ ጩኸት በታችሁ እራሳችሁን መሆን እንድትችሉ የመጣ ሀሳብ ነው እንጂ ስግጥ ፍምስ ማለት ይሄ በማይረባ አይነት አኳሆን በማይረባ ዳንስ መንገድ ላይ በመጮ አላማቢስ በሆነ ድርጊቶች የተሞላ ነገር ብቻ አይደለም። እንደምንም ብለህ ቫይራል ውጣ ማለት አይደለም። ምንም ሰርተን ተገለባብጠህም አቧራ ላይ ተንከባለህም ዝም ብለ ቫይራል ውጣ ማለት አይደለም። ሰግጥ ማለት ሰግጥ ማለት ራስህን አዳምጥ። ሰግጥ የሚለውን ሀሳብ ለመረዳት የአዶናይን ሙሉ ህይወት ተመልከት። ከካናዳ እዚህ እስከሚደርስ ድረስ እዚህ ደረጃ እስከሚደርስ ድረስ ያለውን ህይወቱን ተመልከቱ። ትላንትና እኔን ጨምሮ በጣም ብዙ የተቹትን ሰዎች ፋን ያደረገ ጀግና ሰው ነው። የራሱ አድናቂ አደረጋቸው። ራሱ ላይ ፎከስ አደረገ እና ቲክቶክ ላይ ሙድ ያዙበት፣ ሜም የሰሩበት፣ የቀለዱበት በጣም ብዙ ሰዎች ዛሬ የእሱ ጓደኛ ናቸው። ሰዎች ትላንት ሰድበውት ቆመ መሰዳደብ ከነሱ ጋር ቆመ መሰዳደብ ሳይሆን አድናቂዎችህ እስከሚሆኑ ድረስ ተክተ መስራት እንዳለብን የሚያሳይ ልጅ ነው እና ኮንተንት ላይ አይደለም፣ ካሜራ ላይ አይደለም፣ ቲክቶክ ላይ አይደለም፣ በህይወታችሁ በጓዳችሁ አልችልም፣ ደክሞኛል፣ ሰዎች አትችልም ብለውኛል በምትሉበት በማንኛውም ጉዳይ ላይ ሰግጡ፣ ሰግጡ። ህይወት ይቀየራል። አዲስ ምዕራፍ ይመጣል። ያበቃ ነገር ይጀምራል የከሰራችሁበት ጉዳይ በአዲስ መልክ እንደገና ሌላ ገንዘብ እንደገና ሌላ ስራ ታገኛላችሁ ልጅ ትወልዳላችሁ ትባረካላችሁ ብዙ ሀላፊነት ይመጣል ዛሬ የጎዷችሁ ጓደኞቻችሁ ላይ እስታካት አድርጎ እግዚአብሔር ደግሞ ነገ ሌላ የተሻለ ጓደኛ ይሰጣችኋል ህይወት ይቀጥላል ማለት ነው እኮ እንጂ ወጣቱ በተረዳበት አይነት መንገድ አብዛኛው መጀመሪያ አሁን እንዲያውም ቴንክስ ቱጋድ በጣም ብዙዎቻችን ምን ማለት እንደሆነ እየተረዳ ነው። ይህን ሮፍናን ራሱ ይህ ሀሳብ ሳይረዳ በፊት ደድቡ ምናምን የሚለውን ሰግጡ የሚለውን ሀሳብ ብቻ እየወሰዱ ሰዎች የራሳቸውን ሀሳብ ትንታኔ ይሰጣሉ። ያ ማለት በድሮ ቋንቋ ልበላችሁ መስሜ ጥጥ ነው ማለት ነው በቃ ሳግጥ ማለት መስሜ ጥጥ ነው ማለት ነው። አትስማ ኔጌቲቭ ወሬ አትስማ፣ አትችልም ስትባል አትስማ፣ ሰፈር ውስጥ ሙድ ሲይዙ ብቅ አትስማ፣ ራስን አዳምጥ። እንደምትችል ነገር እንደሚቀየር ህይወት እንደሚሰምር ነገ፣ የተሻለ ቦታ ላይ በጣም ብዙ ሰዎችን እንደምትረዳ፣ ቤተሰቦችን እንደምታግዝ፣ ጥሩ ትዳር እንደሚኖር፣ መኪና እንደምትገዛ፣ የራስ ካምፓኒ እንደሚኖር፣ ብዙ ሰዎች እንደሚከተሉ አስብ ማለት ነው እና በጣም ብዙ ነገሮችን ዲፕ ላይ ስታዩ ይሄ ህይወታችሁን የምትቀይሩበትን ብዙ ነገር ታገኛላችሁ፣ ከሱ ህይወት ማለት ነው። ስለዚህ በስተመጨረሻ ሌላችሁ የምፈልገው ነገር ለስህተታችሁ ይቅርታ አድርጉለት። መሳሳት እንዳትፈሩ፣ መውደቅ እንዳትፈሩ፣ ሰዎች ምን ይሉኛል ብላችሁ እንዳትፈሩ፣ ቤታችሁ እንዳትቀመጡ። ከሰው አእምሮ ውጡ። በቃ የሰው አእምሮ የሰው ነው። ከሰው አእምሮ ጠቅለላችሁ ውጡ ጓዛችሁን ይዛችሁ ውጡ። የራሳችሁ አይምሮ ድራድሮበት ሳታነቡበት፣ ሳትሰሩበት፣ ክሬት ሳታደርጉበት፣ ሳታፈቅሩበት፣ ሳትቀየሩበት አይምሯችሁ ባዶ ብቻውን ቀርቷል። ኦናነት እየተሰማው ነው ያለው። እናንተ ግን ሰዎች ምን ይሉኛል? ስለ እኔ ምን እያወሩ ነው? ስለ ስራዬ ምን እያወሩ ነው? ስለ አለባበሴ ምን እያወሩ ነው? ስለ ጀመርኩት ነገር፣ ስለ ጓደኝነት፣ ስለ ፍቅረኛ ምን እያወሩ ነው? ልብሳችንን ጠቅልለን ህይወታችንን ጠቅልለን የትንን ያለ ነው? የሰው አይምሮ ውስጥ ፈልሰስ ብለን እየኖርን ነው። በእርግጥ የሰው አይምሮ ውስጥ ፈልሰስ ተብሎ አይኖርም። የሰው ቤትና የሰው አይምሮ የሰው ነው። እዛ አትቀመጡ። አይደላም ኑሮ፣ አይደላም የሰው ቤትና የሰው አይምሮ ውስጥ መኖር ኑሮ አይደላም። ስለዚህ ወደ ራሳችሁ ተመለሱ። ይሄ ራሳችሁ ላይ ፎከስ አድርጎ ምን ብሰራ ያዋጣኛል፣ ምንድን ነው የምችለው ነገር ምንድን ነው በዚያ ምድር ላይ አሳክቼ ማለፍ ያለብኝ ነገር፣ እንጂ ኢቨን ቤተሰቦቻችሁ ስለሚሏችሁ ነገር ጓደኞቻችሁ ስለሚሏችሁ ነገር ከዛ በኋላ ሰው አታማክሩ። በመጀመሪያ ደረጃ እንትን ብሰራ ያዋጣኛል፣ እን እንዲህ ባረግ ያዋጣኛል ብላችሁ ለህይወታችሁ የመጀመሪያውን ነገር ሰው በማማከር አትጀምሩ። መጀመሪያ ብሊቭ ኢን ኢት እመኑበት፣ እናንተ ያንን ነገር ማድረግ እንደምትችሉ እመኑበት። መጀመሪያ እዛ ነገር ውስጥ ገብቼ ይዋጣልኛል ወይ እችለዋለሁ ወይ ትከሻ ይሸከማሉ የሚለው ነገር እመኑበት እና ሰግጡ፣ ሰግጡ። የአዶናይን ፖድካስቶች ያላየቱ ሰዎች ገብታችሁ እዩ፣ ህይወቱን ተመልከቱ። በጣም ብዙ ወጣቶች ከሱ ህይወት ብዙ ነገር እንደምትማሩ እርግጠኛ ነኝ። ይሄንን ቤት ደግሞ ፎሎ በማድረግ አሚን፣ ለቲክቶክ ተጽዕኖ ነው ሰብስክራይብ በማድረግ ሼር በማድረግ ብዙ ነገር እናወራለን። ዛሬ ስለ አዶናይ ያወራሁት ከነፈሰው ጋር ትነፍሻለሽ፣ ከጊዜው ጋር ነው የምትራምጁ ምንሽ ነው ምናምን ላይ የሚሉኝ ሰዎች ዩቲቤ ላይ ሰፋ ያለ ማብራሪያ ለመስጠት ያህል ነው እና ከዚህ በኋላ በዚህ ጉዳይ ደጋግሜ ማውራት የምፈልግ አይመስለኝም፣ ግን እኔ ካለፍኩበት ካጋጠሙኝ የፍቅር የህይወቴ በአዲስ ወላጅ ነኝ፣ ግን ቢሆንም ኤክስፒሪንስ እያረኳቸው ከመጣኋቸው ነገሮች በህይወቴ የገጠሙኝን ችግሮች እንዴት እንዳለፍኳቸው፣ አሁንስ ምን አይነት ችግሮች እየገጠሙኝ ነው፣ ከህይወቴ ምንድን ነው የተማርኩት የሚለውን ነገር በተለያየ ርዕሰ ጉዳዮች ላይ እያነሳን የምንጫወትበት ይሆናል። ኢንስታግራም አካውንቴን እዚ ጋ አስቀምጭላችኋለሁ ገብታችሁ ፎሎ አድርጉ። ውስጥ ኢንቦክስ ላይ ገብታችሁ ደግሞ ማንኛውንም መጠየቅ የምትፈልጉትን ጥያቄ እየገባችሁ ጠይቁኝ። እኔ በሳምንት አንድ ቀን እየመጣሁኝ መልሱን ይዤላችሁ እመጣለሁ። በጣም ነው የምወዳችሁ። ትለዩብኝ አላችሁ ነው ምላችሁ። ያው ሰብስክራይብ ባታደርጉ ግን አድርጉ። ሶስት ነጥቦች አንስቻለሁ፣ ሶስት አራት ነጥቦች አንስቻለሁ። አይደለም ይጠቅማችኋል። ፐርሰናል አታድርጉት። እንዴት መሰላችሁ፣ ከአንድ ሰው ህይወት ስትወስዱ ሰውየውን ፐርሰናሊ እሱን ስለምትወዱት ምናምን ሳይሆን ህይወትን ተማሩ። ከእያንዳንዱ ሰው ህይወትን ተማሩ። ሌሰን ነው። የሰው ልጅ ሌሰን ነው። የስራ ቦታችሁ ሌሰን ነው። በራይድ ስትሄዱ፣ በታክሲ ስትሄዱ፣ ምሳ ስትበሉ፣ የምታገኙበት ቦታ ሁሉ ሌሰን ነው። እኔ የጠቀመኝ በህይወቴ እያንዳንዱን ነገር ወደ ትምህርት ቀይሯለሁ እንጂ እኔ ሰውየውን ፐርሰናሊ ኢሹ ማድረግ አልፈልግም። ግን ከዛ የተማርኩትን ነገር ነው መናገር የምፈልገው እና ጥሩ ሰዎች አይዲያ ያወራሉ፣ ስራ ፈቶች ደግሞ ስለ ሰዎች ያወራሉ። እኔ እያወራሁ ያለሁት ከአንድ ሰው የተማርኩትን አይዲያ ነው። እያወራሁ ያለሁት ሌሰን። ስለዚህ ፐርሰናል አታድርጉት። ላይክ እኔ በአካል እራሱ አግኝቼው አላውቅም። ኢትስ ናት ፐርሰናል አይዲያ አይዲያ ምን ተማርሽ ሲሆን ከዚህ ነገር ምን ተማርሽ ብዬ ራሴን ስጠይቅ በጣም ብዙ የተማርኩባቸው ጉዳዮች ስላሉ ነው። ኦፊሻሊ ፋኑ የሆንኩት እናንተም ደግሞ በጣም ብዙ ነገር እንድትማሩ የነገርኳችሁ እንጂ እስናት ፐርሰናል። ከኔም ህይወት ከእንትናም ህይወት ከሰፈራችሁ ከምታገኙት፣ ከሞቱ ሰዎች፣ ካሉ ሰዎች፣ ከመጽሐፍ፣ ከመጽሐፍ ቅዱስ፣ ከሁሉም ነገር ህይወት አስተማሪ ናት። ስለዚህ እየገባችሁ ተማሩባቸው። አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምመጣ ድረስ በጣም እንደምወዳችሁ ስነግራችሁ ሰብስክራይብ በማድረግ